በዚህ ዓለም ምን ሁሉ ነገር ቢሞላ ምን ትልቅ ብንሆን ምን ሁሉም ነገር የተስተካከለ ቢሆን፣ ወይም ደግሞ በዛ ተቃራኒ ምን ብናጣ ብንጠቁር ምንም ነገር ባይኖረር ምን ብቸኛ ብንሆን አዘ ኤንድ ኦፍ ዘ ዴይ ግን ሁላችንም አፈር ነን። ምናልባት ለጊዜው ሊመስለን ይችላል ብዙ ነገር ልናደርግ እንችላለን ስለሌለን ውስጣችንን የምንጠላ እና የምንወቅስ ስላለን ደግሞ በሌሎች ላይ በጣም ራሳችንን አግዝፈን ራሳችንን አመጻድቀን ምንኖር የምናመጻድቅ ልኖር እንችላለን። ግን አንድ እውነት አለ። በመጨረሻው ሰዓት ሁሉም ሰው ፈራሽ ነው። ሁላችንም አዘሴም ሌቭል ላይ ነው የምንገኘው። ጀስት አንድ አይነት ነገር ነው የተሰራ ነው። በመንፈሳዊ ብንመለከተው ሰዓት ውሃ ምናምን ደስት እንደዛ ይላል። በሳይንስም ብንመለከተው ዋተር ሶይል ምናምን እንደዛ ነገር ይላሉ። ዙሮ ዙሮ መለሻችን አንድ ነው። ነገር ግን እንደየፋሚሊ እንደየቤተሰብ አመጣጣችን የተለያየ ባክግራውንድ ሊኖር ይችላል። ኦር ደግሞ ሰም ፖይንት ላይ ሁላችንም የየራሳችን የተሻለ ወይም የባሰ የህይወት መስመር ሊኖረን ይችላል። ዙሮ ዙሮ ግን ሁላችንም የሆነው ፖይንት ላይ እኩል ደረጃ ላይ እንገናኛለን። ያ ማለት ሁሉም ሰው አፈር ይሆናል። እኩል ሁላችንም መሬት ላይ እንተኛለን። ስለዚህ ይህንን የምናስብ ከሆነ እንደ ሰው ምን አይነት ሰው መሆን ነው የሚጠበቅብን? አንዳንድ ጊዜ አንዳንድ ጊዜ ሲደረጉ የምናያቸው ተንኮሎች፣ ሴራዎች ምናምን በቃ የሰውን ንብረት ለመብላት የሰውን ንብረት ለመዝረፍ የሰውን ማንነት ለመቀማት ከሰው የሆነ ነገር ለማድረግ ራሳችንን ከሰው በላይ ለማድረግ የምንሄድበት ርቀትና የምንሰራቸው ሴራዎችን ስንመለከት በምድር ላይ እንደ አክሱም ሐውልት የምንኖር ነው የሚመስለው። ፈጣሪም ህሌናም የሌለን ነው የሚመስለው። ግን እነዚህ መንገዶች ሁሉ መጨረሻቸው ያምራል ብዬ አላስብም። ሁሉም ሰው ህሌና እና ፈጣሪ አለ ብሎ እስካሰበ ድረስ ሰምፖይንት ላይ የሆነ መግለጽ የማይችለው የህሌና ጠባሳ አሳርፎበት ያልፋል። ያኔ ራሱን መጥላት፣ ራሱን መውቀስ፣ ራሱን ከሰው የበታች አድርጎ መመልከት እኔ ኃጢአተኛ ነኝ፣ እኔ ክፉ ነኝ፣ እኔ በዳይ ነኝ እያል እንደገና ከራሳችን ጋር ብዙ እንትን ውስጥ እንገባለን። ከዛ በፊት ግን ይህን አትሊስት ሁሉም ሰው አሁን ባለው ግሎባል ኤጅ ስታቲስቲክስ ማጆሪቲው ከአምሳ ከስልሳ ከሰባ ከሰማንያ እድለኛ ከሆን እንደው እስከዚያ ብንሄድ ከዛ አያልፍም። ነገር ግን ዛሬ ላይ ለመብላት ህሌናችንን ባዶ የሚያደርግ መጥፎ ነገር ከምናደርግ አትሊስት ህሌናችንን ንጹህ አድርገነው ሆዳችን ባዶ ቢሆን ለእኛ የተሻለ ሊሆን ነገር ሊሆን ይችላል። ምክንያቱም በንጹህ ማንነት፣ በንጹህ ስነልቦና፣ በንጹህ አስተሳሰብ በመልካም ስብዕና ብንለምን እንኳ ፈጣሪ አያሳጣንም። ነገር ግን በዛ ተቃራኒው ጀስት ሆዳችንን ስጋችንን ለመሙላት ብዙ ርቀት እየሄድን ሴራዎችን የምንሰራ ከሆነ መጨረሻችን ምን ሊሆን ይችላል? ከራሳችን ጋር ነው የምንኖረው? ከፈጣሪ ጋር ነው የምንኖረው? ከሰው ጋር ነው የምንኖረው? ወይስ ደግሞ ሌላ መኖር ያለን አይነው? ምናልባት ገንዘብ ለጊዜው ብዙ ነገሮችን ይሰጣል። ከሰው የተሻለ ለመልበስ ከሰው ነው መልበስ። ኦር ገንዘብ ስብዕና ሚን ከላይ ገጽታን ይሸፍናል እንጂ እውነተኛ ስብዕናን አይሸፍንም። እንደውም እውነተኛ ስብዕና ኑሯችሁ ከውስጣችሁ እያበራችሁ ከውጭ ብትቆሽሹ እንደው ይሻላል ብዬ አምናለሁ። ግን ሁለቱም በንጹህ ስራ ገንዘብ፣ በንጹህ ማንነት ሰላም ያለሁን ሌላ ሲኖረን ግን መታደልም ነው ጸጋም ነው ብዬ አምናለሁ። ስለዚህ ብንችል ሌሎች ላይ ክፉ ነገር ሳናደርግ ሌሎችን ሳንጎዳ አስተሳሰባችን ጥሩ ሆኖ መልካም ነገር እያሰብን መጥፎ ነገር የከፋ ነገር ሳናደርግ ገንዘብ ስናገኝ በጣም የሚበረታታና ሁላችንም መልካም የሆነ መንፈሳዊ ቅናት የሚያሳድር ነው። መልካም የሆነ መጥፎ ሳይሆን መልካም። እኔም በዛ መልክ እንግዲህ ብጓዝ ብለን የምናስበው ይሆናል ማለት ነው። ነገር ግን አሁን ባለው ሁኔታ ስንመለከተው ግን እንኳን አይደለም ለሚጠቅም ነገር ቀርቶ ለማይጠቅመው ነገር የምንሰራቸው ስራዎች እጅግ በጣም ከጊዜ ወደ ጊዜ እየከፉ ነው የሚሄዱት። ደግሞ ከጊዜው ሶሻል ሚዲያ መስፋፋት ጋር ተያይዞ ሴራ የማይባለው ሁሉ ልክ እንደ ሴራ እየሆነ ክፉ ማይባለው ሁሉ ልክ እንደ ክፉ እየሆነ ሰዎችን ሞር ክፉ ነገር እንዲማሩ የሚያበረታታ እየሆነ ነው የሚመጣው። ልክ ለምንድን ነው አንዳንዴ ይሄ ሶሻል አይ ሚን ይሄ አልጎሪዝም የሶሻል ሚዲያ አልጎሪዝም ሞር ተመልካች እንድናገኝ ሞር እንደዛ ስን እያደረግነው ስንሄድ ለዛ ስንል በቃ የሆነ እንዴት እንዴት እንዴት አሪ አዲስ ነገር በቃ የሆነ ታይቶ የማይታወቅ ተሰምቶ የማይታወቅ ምናምን እንደዛ እንደዛ አይነት ነገር በቃ የልክ እንደዛ አይነት በቃ የሚያስደነግጥ ሆኖ እንዲገኝ ኦር ሰዎች የሆነ ለምን ምናም ብለው ጀስት የራሳቸውን እዛ ላይ ኢንቨስት እንዲያደርጉ የሚያደርግ ነገር እንዲደረግ ተደርጎ ይዘጋጃል። ግን ደግሞ አዛ ኢንድ ኦፍ ዘዴይ ኢምፓክቱ በጣም ከፍተኛ ነው የሚሆነው። ለምን መጥፎ ነገሮች እየተስፋፉ መልካም ነገሮች ደግሞ እየተሸፈኑና እየተረሱ እንዲሁም ደግሞ በማንነታቸው ጥሩ የሆኑ ሰዎች እየተረሱ ወደ ጎን እየተተዉ እና ክፉ ነገር በማድረግ ላይ ይህ ሞር እንደዚ አይነት ሰዎች ሞር ቁጥራቸው እየጨመረ ነው የሚሄደው። ምክንያቱም ጆሮችን እየተለማመደ የሚመጣው ምን ነው የምንሰማውን ነገር የምናየውን ነገር ነው የምናደርገው ምክንያቱም አእምሯችን የሰጠነውን ነገር ነው የሚያደርገው። የምናስበው የምናደርገው ነገር ከምናየውና ከምንሰማው ነው። ልጁ ነን እንኳ የምንማረው እናትና አባቶቻችን እህት ወንድሞቻችን የሚያደርጉትን ነው። ቋንቋችን ራሱ ከቤተሰብ የምንኖር ሰው ከነሱ ተምረን ነው ስለዚህ በዓለም ላይ ስንኖርም ሶሻል ሚዲያ በተለያየ በግሎባል ፕላትፎርሞች የሚመጣው ነገሮች ሞር መጥፎ ነገሮችን የሚያበረታቱና መልካም ነገሮችን እያደበዘዙ የሚሄዱ ናቸው። ይሄ ደግሞ እንደ ጀነሬሽን እንደ ትውልድ ደግሞ እምነት ህሌና ና ማንነት እንዳለው ትውልድ ደግሞ የሆነ ፖይንት ላይ እየገደለን ነው የሚመጣው። ስለዚህ አይ ቲንክ ሰው ስትመለከቱ አሁን ክፋት በየቦታው በቃ መጥፎ ነገር በቃ አሁን አይነው። በጣም መልካም ሰዎች እስቲል አሁንም ደጋግ ልቦች አሉ፣ ግን ቁጥራቸው እያነሰ እየመጣ ነው ያለው። ክፋት እየተስፋፋ ነው ያለው ስለዚህ ይሄ አያሳስብም ይመስላችኋል? ሰምፖይንት ፖንት ላይ እኳሁን መጪ ትውልድ ለመጪ ትውልድ ምንድን ነው የምናተርፍለት? በቃ ክፋት የተስፋፋበት መጥፎ ነገር የተስፋፋበት ኑሮ የተወደደበት፣ ሰላም እንደዚሁ የሚቸገርበት ተመስገን ብሎ ውሎ ለማደር የሚቸገርበት እንደዚህ እንደዚህ አይነት ነገሮች እንደዚህ አይነት ነገሮች አይታያችሁም? ማለት አይኖ ሜቢ አይ ቢ መጥፎ ነገር እየተመኘ ምናምን አይደለም። ፈጣሪ ፈቅዱ የሆነ ነገር ታምር ከፈጠረ ነገሮች ይቀየራሉ ብለን እናምናለን። ነገር ግን አሁን ባለበት ኮንቴክስት ምንድን ነው አሁን እንደ እንትን የምንጓጓለት በሰላም ወጥተን በሰላም የምንገባበት በነፃነት ተጫውተን በነፃነት አውርተን በነፃነት እንደዚህ ሰው ከሰው ጋር ተማምኖ ሰው ከሰው ጋር ተዋዶ ሞርሄ ሰውን ካለማመን ወጥተን ሞር ወደ መተማመን ሰውን ከመጉዳት ይልቅስ ሞር ሰውን ወደ መጥቀም ምንድን ነው ይጎዳኛል ከማለት ይልቅስ ይጠቅመኛል እጎዳለሁ እከሌም መጉዳት አለብኝ ከማለት ይልቅስ የእሱ ለት አለብኝ ወደ ማለት ለመምጣት የሚጋብዙን ነገሮች ምን ምንድን ናቸው፣ በምን መልኩ ነው ያ ነገር መሆን የሚችለው ብለን ስናስብ በጣም ከምናስበው በላይ ነገሮች ትንሽ ሊከብዱ ይችላሉ ብዬ አምናለሁ። እናም ያፍ መሆነ ይህ እነዚህ ተንኮሎች መጥፎ ነገሮች በሙሉ አዘ ኤንድ ኦፍ ዘደይ የሰው ልጅ ሞት አያስቀሩም። ሁላችንም እንሞታለን እና ሁላችንም ከሞት ይሄ ሁሉ ሩጫ ለምንድን ነው? ይሄ ሁሉ ክፉ ነገር ለምንድን ነው? ሰው አላግባብ ገንዘቡን ሲያጣ፣ ሰው አላግባብ ንብረቱን ሲያጣ ሰው አላግባብ ሲሞት ሰው አላግባብ የሆነ ነገር ሲሆን ሰው አላግባብ ሲቆስል ሲጎዳ፣ ቢያንስ እንደበፊቱ እንኳ መገላገል እንደበፊቱ መሸምገል እንደበፊቱ ለሰዎች መጎዳት መጨነቅ፣ ስንቶቻችን ከስንቶች አባቶቻችን ከስንቶች ሰዎች ጋር እያየን ከስንት ሰዎች ጋር እያየን ያለ ነው። ይሄ ይሄ አያሳስብም ይመስላችኋል? አሁን እኮ እየቆየ ሲሄድ ምናልባትም ሰው ከሰው ከሰጣላ ሆን ነው ራ አይመለከተኝ ለምን እንደ ለምን እዚህ ውስጥ አስገባለሁ ምናምን እንደዚህ እንደዚህ እያለ ነው የሚሄድ። ምንድን ነው አንዱ ሲጎዳል ሌላው አብሮ ይጎዳል። ምንድን ነው በሰላማው ሲባል ለሰፈርህም እያሰብክ የሚባል ነገር አለና፣ ዙሪያችን ሰላማዊ እንዲሆን መልካም ነገር የሚታሰብበት መልካም ነገር የሚታይበት መልካም ነገር የሚሰማበት ውስጣችን ሰላም ውስጣችን ፍቅር ውስጣችን ጤና የሚታይን ነገር ተስፋ እንዲሁም ደግሞ ሞር የምንወዳት አገር፣ የምን ብዙ ነገሮችን የምንመኝባት አገር ኑራን እንድንኖር እነዚህ እነዚህ ነገሮች በጣም የሚያሳስቡ ይመስላሉ። ጀስት አይ ኖው ዚስ ቪዲዮ ማንም እንደማያዋቃለሁ፣ ግን ዚስ ኢዝ ሪያሊቲ ሰምታይምስ ብቻ የሆኛ አለቅሳለሁ እና ያ ለማንኛውም ቴንኪ ሶማች እስኪ እራሳችሁ አስቡበት። ይሄ ደግሞ ከእያንዳንዳችን ይመነጫል። አንቺም፣ አንተም ሁላችንም ይመለከተናል። የምንወዳትን ሀገር በምንወዳት መልኩ በምንፈልገው እና በምንወደው የህይወት መንገድ ለመቀረጽ እያንዳንዳችን ኃላፊነት አለብን ማለት ነው። ስለዚህ ሀገርን መገንባት ደግሞ ከራስ ይጀምራል እና ነገን ነገን ለሚመለከት ነገ እንደምንሞት የሚያውቅ ትውልድ ዛሬ ላይ አምሮሮ ሴራ፣ መጥፎ ነገር፣ ተንኮል በሰዎች ላይ አያስብም እና አትሊስት መልካም ነገሮችን እያበረታታን እየተማርን ብንርስ አይጠቅመን አይቀርም ብያስባለሁ።